ብሮታይ ሰላምታችን በያላችሁበት ሂድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በወልቃይት ቀጠና በህወሓት በኩል አስተዳዳሪ እየተመደበ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ አማካሪ ወደ ወልቃይት ቀጠና ሁመራ ተጉዘው ጠንካራ ጥያቄዎችን ማስተናግዷል። ይህንን የተመለከተው ሪፖርታችን ቀዳሚው ይሆናል። በአማራ ክልል በቀጠለው ጦርነት በተፈጸመ ጥቃት እስረኞች ሲያመልጡ በርካታዎች ተገደሉ። የክልሉ ርዕሰ መስተዳደር የጦርነቱ መነሻ ምክንያት ነው ያሉትን አቅርቧል። አገዛዙ የድሮን ስምሪቱን አጠናክሯል። በዝርዝር እንመለከተዋለን። የኢትዮጵያ ወታደራዊ አዛዦች አሰብ እንገባለን ዛቻ ቀጥሏል። ወታደራዊ አመራሩ 60 ኪሎ ሜትር ላይ ተቀምጠን ታንቀና እንኖርም ሲሉም ተናግረዋል። ዓለም አቀፉ መጽሔት ጦርነቱ ቢከፈት ምን ውጤት ይኖራል የሚለው ላይ ትንታኔውን አቅርቧል። ይህንንም ትሰማላችሁ። የኢትዮጵያ የፋይናንስ ስርዓት ግምገማ ከተደረገባቸው የአፍሪካ ሀገራት ውስጥ መጨረሻው ሆኗል ሲል ተቋሙ ገለጸም። የዓለም የገንዘብ ድርጅት አይኤም.ኤፍ እና ዓለም ባንክ ኢትዮጵያ ላይ የሚያወጡትን ሪፖርት ቀጥለዋል እንመለከታቸዋለን። በሀገሪቱ የሚከሰቱ የመሬት መንቀጥቀጥ ክስተቶች አሁንም እንዳሉ ናቸው። በሬክተር ስኬል 48 የተለካ የመሬት መንቀጥቀጥም ከደብረ ሲና 30 ኪሎ ሜትር ርቀት ላይ ማጋጠሙ ተነግሯል። ሌላኛው መረጃችን ነው። የሱዳን ፈጥኖ ደራሽ ኃይል ለረጅም ወራት በከበባ ውስጥ የነበረችው ኤልፋሽር ከተማን ሙሉ በሙሉ ተቆጣጠር ያለው ሲል አሳወቀም። በሌላ ዜናም የሩሲያው ፕሬዝደንት ቭላድሚር ፑቲን አዲስ ኒውክሌር ተሸካሚ ተወንጫፊ ሚሳኤል የመጨረሻ ሙከራውን በስኬት ማጠናቀቁን አውጀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በወልቃይት ቀጠና በህወሓት በኩል አስተዳዳሪ እየተመደበ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ አማካሪ ወደ ወልቃይት ቀጠና ሁመራ ተጉዘው ጠንካራ ጥያቄዎችን አስተናግዷል። በዛሬው ዕለት ወደ አካባቢው የሰላም ሚኒስትሩ ማህመድ እዲስና ጌታቸው ረዳ ተጉዘው በቀጠናው ካሉ የብልጽግናው ሹማምንት አሸቴ ደምለውና ደመቀ ዘውዱ ጋር በመሆን ከማህበረሰብ ተወካዮች ጋር ወታደራዊ አዛዦችን በተገኙበት ውይይት ተከናውኗል። የቀድሞ የህወሓቱ ሰው አቶ ጌታቸው ረዳ ወደ አካባቢው ሲጓዙ ያሁኑ የመጀመሪያቸው አይደለም። ከጥቂት ወራት በፊትም ወደ ሁመራ ቅንተው ያደረጉት ውይይትናም ስለማንነት ማንነት ጥያቄ ያቀረቡት ንግግርም በወቅቱ መወያያ ነበርም። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይንን ስለጨፈንኩ ይህ ጥያቄ ሌላ አይችልም። እኒህን የህወሀት ሰውና ሌሎችንም ተልከውባቸው ወይንም ጠርተው ሲያነጋግሩ የሰነበቱት እና ሸተ ደምለው ደግሞም እንደ ፋኖ ያሉ አካላትን ከህወሀት ጋር መነጋገር ከደመኛ ጠላት ጋር መገናኘት ነው እያሉ ያስፈራሩ ነበር። አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ ቢወያይ አማራ ነጻ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን። ይሄ መደምደም አለበት። ባለፉት ስድስት ወራት ግን እንዲህ ኪሉ የነበሩ ሰዎች የህወሀት ሰዎችን በአዲስ አበባን በሁመራም እያነጋገሩ ናቸው። በእርግጥ ዛሬ አቶ ጌታቸው ረዳ ህወሀትን ሊጠሩበት እንደማይሹ እየገለጹ እነዛ ኋላ አገሮች እያሉ ሲናገሩ ነው ሁመራ ላይ የዋሉት። የሆኖ ሆኖ በዛሬው መድረክ ላይ በርካታ ጉዳዮችና ጥያቄዎችም ተነስቷል። ተፈናቃዮችን ከትግራይም ከሱዳንም ስለመመለስ ስለ አስተዳደርና አስተዳዳሪዎች ወዘተ እየተነሳ ጥያቄ በተለይም ለአብይ አህመድ አማካሪ ቀርቧል። አቶ ጌታቸው ረዳም የ

ጌታቸው ረዳ በተፈናቃይ ስም የሚነግዱ ፖለቲከኞች አሉ ሲሉ አቅርበው የአካባቢው ማህበረሰብ ቤታቸውን ትተው የተሰደዱትን የትግራይ ሰዎችን እንዲቀበል ሲጠይቁም ተደምጠዋል። በማይካድራ የተፈጸመው ግድያ አንስተው ወንጀለኞች መጠየቅ አለባቸው የሚለውን አንስተው ማብራራታቸውም ነው የተገለጸው። ኮሎኔል ደመቀ ዘውዱ ደግሞ ተፈናቃዮች ይመለሱ፣ ነገር ግን ጥያቄያችን በህገ መንግስቱ መሰረት ምላሽ ያገኝ ነው እያልን ያለ ነው ብለዋል። ይህ የወልቃየት ጉዳይ ነባራዊ ሁነት በተለይም ለብልጽግናው መንግስትና ጠቅላይ ሚኒስትር አብይ አህመድ መልካም ሁኔታን የፈጠረ እንደሆነ ይነገርለታል። እልባት እንዳያገኝ ለረጅም ጊዜም እንዲጓተት በማድረግ እንደ ወሳኝ የትግራይና የአማራ ህዝቦች የመለያ ስትራቴጂ እየተገለገለበትም ቀጥሏል። በአማራ ክልል በቀጠለው ጦርነት በተፈጸመ ጥቃት እስረኞች ሲያመልጡ በርካታዎች ተገደሉ። የክልሉ ርዕሰ መስተዳደር የጦርነቱ መነሻ ምክንያት ነው ያሉትን አቅርበዋል። አገዛዙ የድሮን ስምሪቱን አጠናክሯል። ከሰሞኑ ባህር ዳር ዙሪያን ጨምሮ በጎጃም ቀጠና የተለያዩ አካባቢዎች፣ በሰሜን ጎሎ አንዳንድ ስፍራዎች፣ በጎንደር ጋይንትና ቋራ የተፈጸሙ የድሮን ድብደባዎች የሚታወሱ ናቸው። አሁንም አንዳንድ አካባቢዎች ላይ የድሮን ቅኝቱ እንደቀጠለ ነው። ከዚህ ጎን ለጎን በተለያዩ ቦታዎች የሚከፈቱ ጥቃቶችና የሚደረገው ውጋም ሰብአዊ ጉዳቱን የከፋ አድርጎታል። በጎጃም ቀጠና ዱር ቤቴ ከተማ ውስጥ የደረሰው ደግሞ ቀዳሚ አብነት ይሆናል። የፋኖ ኃይሎች ወደ ከተማ በመግባት የከፈቱት ጥቃት በሚሊሻና ፖሊስ አባላት ካምፕ ላይ የደረሰ ሲሆን ጥቂት የማይባሉ እንዲገደሉ፣ እስረኞች እንዲያመልጡ፣ በደርዘን የሚቆጠር ጦር መሳሪያም እንዲወሰድ ያደረገ ነው። ለሰዓታት አቋራጭ የትራንስፖርት አገልግሎቶች ቆመው እንደነበርም ታውቋል። ሌላኛው ደግሞ በምዕራብ ጎንደር ቋራ ቀጠና ሽንፋ አካባቢ የተከናወነው ነው። በዚህ አካባቢ የነበረው የተኩስ ልውውጥ በከባድ መሳሪያ የታገዘ እንደሆነም ተሰምቷል። የብልጽግናው አገዛዝ ክልሉን የማድቀቅና በጦርነት ውስጥ እንዲቆይ እንዲዳከምም የማድረግ ፕሮጀክቱን ዛሬም ሲያከናውኑባቸው ከዋሉ አካባቢዎች ውስጥ የጋሸና ቀጠና ይገኝበታል። በዚህ አካባቢ ከጋዙ ውስታይሽ እስከ መቄም የተለያዩ ስፍራዎች ለቅናት ዘመቻዎችን ለማከናወን በሚወጡ የመንግስት ወታደሮችና በፋኖ ኃይሎች መካከል የተኩስ ልውጦች እንደቀጠሉ ናቸው። ይህ እስከ ደቡብ ወሎ ደላንታ ፀሐይ መውጫ አካባቢም ይደርሳል። በክልሉ የሚደረገው ጦርነት መነሻ ምክንያትን በተመለከተ በብልጽግና አገዛዝ ሹማምንትና ወታደራዊ አዛዦች መካከል ልዩነቱ አሁንም እንደቀጠለም ይገኛል። በጦርነቱ መቀስቀስ ሰሞን ስልጣንን በኃይል ለመቆጣጠር የሚፈልግ ኃይል የከፈተው ነው ይሉት ነበርም፣ ከዛም የዘራፊዎችና ሌቦች እንቅስቃሴ ነው ወደሚል ተሸጋገሩ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የሽፍታ እንቅስቃሴ ነው ሲሉ ከሽፍታ ጋር በድሮን የሚዋጉ መሪነታቸውን ይፋ አድርገዋል። ወታደራዊ አዛዦች ደግሞ ከቅርብ ጊዜ ወዲህ የታሪክ የአሜሪካ የጠላቶቻችን ቀረብ ሲልም የወያኔና የሻዕቢያ አጀንዳ አስፈጻሚዎች እንቅስቃሴ ነው ወዘተ ሲሉት ነው የሚደመጡት። ዛሬ ደግሞ የክልሉ ርዕሰ መስተዳደሩ አቶ አረጋ ከበደም አንድ የፓርቲዎች መድረክ እንደሆነ በተገለጸ ስብሰባ ላይ ችግሩ የጸረ ህገ መንግስት እንቅስቃሴ ነው ሲሉ ተናግሯል። አሁን ክልሉ የገጠመው የሰላምና የጸጥታ ችግር መከሰት ዋነኛ ምክንያት የሚሆነው ህገ መንግስታዊ ስርዓቱን ያልተከተልናም መስመር የለሽ መርህን የተከተሉ አካላት የፈጠሩት ነው በማለት

የኢትዮጵያ ወታደራዊ አዛዦች አሰብ እንገባለን ዛቻ ቀጥሏል። ወታደራዊ አመራሩ ስልሳ ኪሎ ሜትር ላይ ተቀምጠን ታንቀን አንኖርም ሲሉ ተናግረዋል። ዓለም አቀፉ መጽሔት ጦርነቱ ቢከፈት ምን አይነት ውጤት ይኖረዋል የሚለው ላይ ትንታኔውን አቅርቧል። የአራት ኪሎ አገዛዝ አሰብ እንገባለን ዛቻ አሁንም ተደጋግሞ የሚነገር ሆኗል። በእርግጥ በየዕለቱ በልሳናቱ ስለዚህ ብቻ እንዲወራ ዞ አጀንዳ ያደረግኩት ሲል ነው የሚታወቀው የአስመራው አገዛዝ አቻዎቻቸውም ለቀጠለው ዛቻ ምላሽ በሚል ስጋታቸውን በከፍ ፊልም የራሳቸውን ፉከራ እያቀረቡ ናቸው። ትናንት ፊልድ ማርሻል ብርሃኑ ላይ ያቀረቡት ንግግር ደግሞ አሁን መወያ ሆኖ ቀጥሏል። ወታደራዊ አዛዡ ሁለት ሚሊየን ህዝብ ሁለት መቶ ሚሊየን ህዝብን አፍኖ አይቀጥልም በባሌም በቦሌም እንይዘዋለን የሚል ንግግር እንዳደረጉም ይታወሳል። ባርበር እናገኛለን በቦሌም ሆነ በባሌ ህዝባችን አሁን መቶ ሰላሳ ሚሊየን ነው። በሚቀጥሉት አምስት አመታት ሁለት መቶ ሚሊየን ይሆናል። እንዴት በሁለት ሚሊየን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል። ፌር አይደለም፣ ፌር አይደለም። አለም አቀፍ ህግ አይደለም ሎጂክም አይደለም። በጣም አሳፋሪ ነው። ይህ በአገዛዙ ወታደራዊ አዛዦች በኩል በተደጋጋሚ በተለያየ መልክ የሚቀርብ ሆኖ የቀጠለ ነው። የባህር ኃይል አዛዥ ተደርጎ የተመደቡት ከንዱ ገዙም ስልሳ ኪሎ ሜትር ርቀት ላይ ተቀምጠን አንቃችሁን አትኖሩም ሲሉ ዝተዋል። ለዚህም ተዘጋጅተናል በማለትም አክለዋል። ር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለእኛ ለኢትዮጵያውያን የባህር 130 ሚሊዮን በላይ ህዝብ ከስልሳ ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይጎ ውጤት ስለማይኖ እንዲህ ከአሰብ ያለን ርቀት እየገለጹ ኪሎ ሜትርም እየጠቀሱ ከአራት ኪሎ ወደ አሰብም እየጠቆሙ መዛት ጠቅላይ ሚኒስትሩ የሚያደረጉት ነው። ከዚህ በፊት ይህንኑ ተመሳሳይ ንግግር በፓርላማ ሲያቀርቡትም ተሰምተው ነበር። ሰላሳና አርባ ሃምሳ ስልሳ ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። መቶ ሰላሳ ሚሊዮን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር፣ ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። በዚህ መልኩ የቀጠለው ይህ የአገዛዙ ያልተቋረጠ ቅስቀሳ በእርግጥ በውስጥ ከገባበት ውጥረት ጋር በተያያዘም እንደ ማስተንፈሻ ህዝብን ሰቅዞ የመያዣ አጀንዳ ወይንስ ትክክለኛ ፍላጎቱ ነው የሚለው ግን አከራካሪ ነጥብ ነው። ሻቢያና ብልጽግና ከሚያደርጉት የቃላት ጦርነት ባሻገር በድንበር በተለይም በአፋር ድንበር ድጋፍ የሚያደርጉላቸው ኃይሎችም ጦራችንን አሰለጥን፣ አስመረቅን ሲሉ ከሰሞኑ ተስተውሏል። ሬድዋን ሁሴን የመሩት የሲቪል እና ወታደ አመራሮች የተካተቱበት የብልጽግና ልኡክም ከሰሞ መሆኑ በአሰብ ቀጠና ቡሬ ግንባር እንደሰነበተ ይታወቃል። በእርግጥ የተፈራው ደርሶ ጦርነት ቢቀሰቀስ ምን አንድምታ ይኖረዋል የሚለው ግን በርካታ ትንታኔዎች እየተሰጠበት ያለ ነው። የአሜሪካ የፖሊሲ ጉዳዮች የሚተነተኑበት ፎሬን ፖሊሲም ከሰሞኑ ከዚህ ጋር በተያያዘ ሀተታውን አቅርቦ ነበርም። የኢትዮ ኤርትራ ጦርነት የመቀስቀስ ስጋት እያየለ ነው በሚልም ገልጾታል። የሁለቱ ሀገራት መሪዎች መካከል ለማቀራረብ የሚያዳግት ልዩነት ስለመፈጠሩም አንስቷል። የዚህ ጦርነት ሌላኛው ግባት ሊሆን የሚችለው ጉዳይ ደግሞ የፌዴራል መንግስቱ ከትግራይ ጋር ያለበት ሁኔታ ስለመሆኑም ያብራራል። ጦርነት ቢቀሰቀስ ውጤቱ ምን ይሆናል የሚለውን ለመገመት ግን አዳጋች ያደርገዋል ሲልም ያነሳል። የሁለቱም ሀገራት ባለስልጣናት አተሞክሩን እናሸንፋቸዋለን እያሉ በአደባባይ ሲናገሩ ቢሰሙም ያልተጠበቀ ሁነት ሊፈጠር እንደሚችል ግን ያጡታል ተብሎ እንደማይገመትም ጠቅሷል። በዓለም አቀፉ ማህበረሰብ ዘንድም ቢሆን ምን አይነት ድጋፍ የሚሆኑ ግዘት እንደሚያስተናግዱ እርግጠኝነት የላቸውም የሚለውንም አስቀምጧል። የአስመራም ይሁን አዲስ አበባ አገዛዞች በትራምፕ አስተዳደር ላይ እንብዛም ከቁም ነገር የሚቆጠሩ እንዳይደሉ የሚጠቁመው መጽሄቱ፣ ጦርነቱ ከተቀሰቀሰም ከሱዳኑ ጦርነት ጋር በቀጠናው የተፈጠረ ሌላ ችግር ተደርጎ ዝቅ ተደርጎ ሊታይ እንደሚችልም አመላክቷል። በየትኛውም ይህ ጦርነት እንዳይቀሰቀስ በሚሰራ ፎርሙላ ይሁን የአፍሪካ ቀንድ ግን ሌላ የኢትዮ ኤርትራ ጦርነትን መሸከም አይችልም ሲልም ይከራከራል። ከሶማሊያ ሁኔታም ከሱዳን ቀውስ ላይ ይህ ከተጨመረም የቀጠናው ዜጎች ለማገገም ትውልዶችን የሚጠብቁ በት ሁነት መፈጠሩ አይቀርም፣ የሚለውን ምን ያነሳው። እናም ሳይዘገይ ዓለም አቀፉ ማህበረሰብ ይህንን ውጥረት ማርገብ አለበት በማለትም ደምድሟል። የኢትዮጵያ የፋይናንስ ስርዓት ግምገማ ከተደረገባቸው የአፍሪካ ሀገራት ውስጥ መጨረሻው ሆኗል ሲል ተቋም አሳወቅም። የዓለም የገንዘብ ድርጅት አይኤምኤፍ ደግሞ ከፍተኛ እዳ ያለባቸው አስር የአፍሪካ ሀገራት ውስጥ ኢትዮጵያን አካቷል። የአገዛዙ ባለስልጣናት የሀገሩን ኢኮኖሚ ሚራክል፣ የፋይናንስ ስርዓቱን የተሳለጠም፣ እዳቸውን ደግሞ ከትውልድ ትከሻ ላይ እየተራገፈ ያለ ወዘተ እያሉ ሲገልጹት መስማት የተለመደ ነው። የአፍሪካ የፋይናንስ ገቢዎች መረጃም በ2025 ሪፖርቱ ግን የፋይናንስ ስርዓቷ በከፍተኛ መዋቅራዊ ድክመቶች ምክንያት ከተገመገሙት 29 አፍሪካ ሀገራት መካከል ኢትዮጵያ በመጨረሻው ደረጃ ላይ ትገኛለች ብሏል ሪፖርቱ። ይህ ዝቅተኛ ደረጃ የሀገሪቱን ከፍተኛ የእድገት አቅም አደጋ ላይ የሚጥል ስለመሆኑም አሳስቧል። ዋና ዋናዎቹ ድክመቶችም የካፒታል ገበያ ጥልቀት እጦትናም በህግ ደረጃዎችና አፈጻጸም ላይ የተመዘገበው እጅግ ዝቅተኛ አስር ነጥቦች መሆናቸውን ጠቁሟል። የጡረታ ፈንድ ዘርፍ ደካማነት የረጅም ጊዜ ካፒታል ለኢንቨስትመንት ለመምራት መቸገርን የሚያመላክት ነው ያለው ሪፖርቱ፣ ሀገሪቱ የእዳ ስጋት ከገጠማቸው ከሶስት የአፍሪካ ሀገራት መካከል አንዷ በመሆኗ ወደ ዓለም አቀፍ የካፒታል ገቢዎች በጥልቀት የመዋሃድ እድሏ ተገድቧልም ብሏል። ይህ በእንዲህ እንዳለ አይኤምኤፍ በዚህ ወር መረጃው መሰረት ኢትዮጵያ ከተቋሙ 16 ቢሊዮን ዶላር እዳ ይዛ ሰባተኛ ደረጃ ላይ ተቀምጣለች ብሏል። በዝርዝሩም 69 ቢሊዮን ዶላር በሚጠጋዳም በአንደኛ ደረጃ የምትገኘው ግብጽ ስትሆን እንደ ኮቲዲቯር፣ ኬንያ እያንዳንዳቸው 3 ቢሊዮን ዶላር ገደማዳ በመያዝ በሁለተኛና ሶስተኛ ደረጃ ላይ አስቀምጧቸዋል። እነዚህ ሀገራት ባለው ከፍተኛ እዳ ምክንያት የረጅም ጊዜ እድገታቸው ለጥያቄ የሚያጭር ሲሆን በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱም ተመላክቷል። በተለያዩ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ ግብር እንዲጨምሩና ና የመንግስት ሴክተር በጀት እንዲቀንሱ አስገድዷል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣም የአይኤምኤፍ እዳዎችን የመክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝም ተመላክቷል። ከሰሞኑ የዓለም ባንክ ያወጣው ሪፖርትም የኢትዮጵያ የድህነት መጠን ማሻቀቡን የሚገልጽ ነበርም። በዚህ የአለም ባንክ ሪፖርት ዙሪያ ከሰሞኑ ብልጽግና ምላሽ መስጠቱ አይዘነጋም። የፕላንና ልማት ሚኒስትሯ ፍጹም አሰፋም በአብይ ፊት ባደረጉት ንግግር በአውሮፓውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቀመው የድህነት ስሌት አሰራሩ ተጨባጭ ሁኔታን ያላማከለ ነው በማለት ነበር። አገዛዛቸው እያሰፋው የሚገኘውን ድህነትን የተከላከሉት። በሀገሪቱ የሚከሰቱ የመሬት መንቀጥቀጥ ክስተቶች እንደቀጠሉ ናቸው። በሬክተር ስኬል 4.8 የተለካ የመሬት መንቀጥቀጥ ከደብረ ሲና 30 ኪሎ ሜትር ርቀት ላይ መከሰቱም ታውቋል። የአሜሪካ ጂኦሎጂካል ሰርቬይ የመሬት መንቀጥቀጡ ንዝረት በአፋር ከተሞች በአዳማ ደብረ ብርሃንን ጨምሮ በበርካታ የአማራ ክልል ከተሞች ድረስ ዘልቆ ተሰምቷል ብሏል። በአዲስ አበባ ከተማ የተለያዩ አካባቢዎች ንዝረቱ የተሰማ ሲሆን፣ በተለይም በህንፃዎች ላይ የነበሩ ኗሪዎች ንዝረቱን በእጅጉ እንደሰሙት ገልጸዋል። የዘርፉ ተመራማሪው ሆኖት አተለያየለም የዛሬው የመሬት መንቀጥቀጥ የተከሰተው ከፈንታሌ ዙሪያ ነው። በሬክተር ስኬል ማራት ነጥብ ስምንት የተለካ ነው ብሏል። የተከሰተው ሁለት ሰዓት ከ24 ደቂቃ ላይ መሆኑን አስረድተው በብዙ ከተሞች እንደተሰማም ለቲክቫ ተናግሯል። ከዚህ በፊትም ፈንታሌ አካባቢ በተደጋጋሚ የመሬት መንቀጥቀጡ መከሰቱ ይታወቃል። የፈንታሌው ረገባ ላይ የሚባል አይደለም። የመወጠር ነገር አለም፣ ረገባ አላለም። በመሳሪያ እንመለከተዋለን ሲሉ እኒ ባለሙያ ገልጿል። በቅርቡም በትግራይ ክልል በተደጋጋሚ መከሰቱን አንስተው ወደ ሀውዜንና ውቅሮ ምስራቅ ሰላጣይ ክፍል በተደጋጋሚ ከፍተኛው 5.6 የተለካ የመሬት መንቀጥቀጥ መከሰቱንም ጠቅሰዋል። የትግራዊ የመሬት መንቀጥቀጥ ከፈንታሌው ጋር የተገናኘ ሳይሆን የራሱ ነው። ስምጥ ሸለቆ አካባቢ ያለው ሁልጊዜም በማያቋርጥ እንቅስቃሴ ውስጥ ነው ያለው የፈንታሌውም የትግራዊም የስምጥ ሸለቆ ባህሪ ነው ያለው ሲሉም አስረድተዋል። የሱዳን ፈጥኖ ደራሽ ኃይል የኤልፋሽር ከተማን ሙሉ በሙሉ መቆጣጠሩን አሳወቅም። በመሐመድ ሀምዳን ዳጋሎ የሚመራው ታጣቂ ቡድን በምዕራባዊ ዳርፉር የሚገኙ አብዛኞቹን ከተሞችን ቢቆጣጠርም ኤልፋሽር ከእጁ ሳትገባ ቆይታለች። ታጣቂ ኃይሉ ዛሬ ባሰራጨው መግለጫም ቅጥረኛና ሚሊሻ ብሎ የጠራውን የሱዳንን ጦር በማሸነፍ መቆጣጠሩን ይፋ እንዳደረገ የፈረንሳይ ዜና አገልግሎት ዘግቧል። የፈጥኖ ደራሽ ኃይሉ ኤልፋሽርን መቆጣጠሩን ቢገልጽም የዘገባ ምንጩ ግን በገለልተኝነት ማረጋገጥ እንዳልቻለ አመላክቷል ተገልጿል። የሱዳን ጦርና አጋሮቹ ስለ ጉዳዩ ተጠይቀው ምላሽ አልሰጡም። ኤልፋሽር ለበርካታ ወራት በፈጥኖ ደራሽ ኃይሎች ከበባ ስር የወደቀች ሲሆን ኃይሎች ወደ ከተማ በሚተኩሷቸው ከባድ መሳሪያዎችም እስካሁን ቁጥራቸው በውሉ ያልታወቁ ሰላማዊ ዜጎች ለሞት፣ ለአካል ጉዳት ተዳርገዋል። ለረሃብ የተጋለጡ ዜጎችም ቁጥራቸው በርካታ ነው። በሱዳኑ የሽግግር ምክር ቤት ፕሬዝደንት ጀነራል አብዱል ፈታል ብሩሃንና የሱዳን ፈጥኖ ደራሽ ኃይል አዛዦ ጀነራል ሀምዳ እንዳጋሎ መካከል በአውሮፓውያኑ 2023 ጦርነት ከተከፈተበት ጊዜ ጀምሮ በሱዳን ከፍተኛ የተባለ ሰብአዊ ቀውስም አጋጥሟል። በጦርነቱ በሺዎች የሚቆጠሩ ሞተዋል። ከ10 ሚሊዮን በላይ ዜጎች ደግሞ ተሰዷል። ሁለቱም ጀነራሎች ደግሞም በሰላማዊ ዜጎች ላይ የሚደርሱ ጥቃቶችን ከደሙ ንጹሕ ነን እያሉ አንደኛው ሌላኛውን እየከሰሱ ቀጥለዋል። ሩሲያ የቶን ጫፊ ሚሳኤል ሙከራዋን በስኬት ማጠናቀቋን አሳወቀች። ሀገሪቱ ቢሮ ቬስኒክ የተባለም አዲስ ኒውክሌር ተሸካሚ ቶን ጫፊ ሚሳኤል የመጨረሻ ሙከራን ነው በስኬት ታጠናቀቁ ያለችው። ክሬምሊን ባሰራጨው የቪዲዮ መግለጫም ፕሬዚደንት ቭላዲሚር ፑቲን ልዩ ያሉት አዲስ ተወንጫፊ ሚሳኤል ሙከራ መጠናቀቁን አውጀዋል። አሁን ወሳኝ ሙከራዎች ተጠናቋል ያሉት ፕሬዚደንት ፑቲን በውጊያው ድማዎች ላይ ጥቅም ላይ ለማዋል ዝግጅት እንዲደረግበትም ትእዛዝ አስተላልፏል። በሙከራው ወቅትም ቢሮቬስኒክ ተወንጫፊ ሚሳኤል 140 ኪሎ ሜትር እንደተምዘገዘገናም ለ15 ሰዓታት አየር ላይ እንደቆየም የሩሲያ ጦር ጠቅላይ ታማጆር ሹም ተናግሯል። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ስካይፎል የሚል ኢስራኤል ስያሜ የተሰጠው የጦር መሳሪያም አሁን በስራ ላይ የሚገኙ የሚሳኤል መከላከያዎችን የማምለጥ አቅም አለው ተብሎለታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።